ሰላም ሰላም እንዴት ናችሁ? ውድ የኢትዮ ቤስ ቤተሰቦች። ኢትዮ ቤስ የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። የምናስተምራቸው ትምህርቶችም እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ በኦንላይን በማስተማር ላይ እንገኛለን። መማር ለምትፈልጉ ልጆች እንዲሁም በልዩ ልዩ ምክንያት የመማር ድል ያላገኛችሁ በሀገር ውስጥ ሆነ በሀገር ውጭ ያላችሁ ውድ የቻናላችን ተከታታዮች ኢትዮ ቤስ የኦንላይን ትምህርት ቤት የመማር ድላችሁን ሰፋ አድርጎ መጥቷል። መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ ቴሌግራም፣ ዋትሳፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። እንግዲህ ኢትዮቤስት ቤስት የኦንላይን ትምህርት ቤት ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ ማንኛውንም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን የትምህርት ፕሮግራም ነው። ስለዚህ ምርጫችሁን ኢትዮቤስት አድርጉ እያለን ቪዲዮችንም ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉ ስንል እናሳስባለን። በዛሬው ዕለት ደግሞ እጀላችሁ የቀረበው ቪዲዮ የአማርኛ ትምህርት ከሀ እስከ መጨረሻው እስከ ፐ ያሉትን ሙሉ 34ቱን ፊደላቶች በዚሁ ቪዲዮ አካትቼ እጀላችሁ ቀርብ ያለው። ስለዚህ እናንተ ቪዲዮውን እስከ መጨረሻ በማየትና በመመልከት እንዲሁም ደግሞ በድምጽ በማዳመጥ እናንተ የምትማሩበት ይሆናል ማለት ነው። ስለዚህ ቪዲዮአችንም ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ዘወትርን የምንለቃቸው ቪዲዮዎች እንዲደርሷችሁና ቤተሰብ እንድትሆኑ ስንል እናሳስባለን። ከዚሁ በመቀጠል ቀጥታ ወደ ትምህርታችን እንሄዳለን። እሺ። ሀ ሁ ሂ ሃ ሄ ህ ሆ።

ጀም ውስብስብ ፊደል የላትም ማለት ነው። እሺ ሀ ሆ ሂ ሀ ሄ ህ ሆ ኋ እንላለን። እንግዲህ ውድ ተመልካቾቻችን የአማርኛ ሙሉ ፊደላቶቹን በዚህ መልኩ ይዘንላችሁ ቀረብን። እንግዲህ እነዚህን ፊደላቶች ሙሉ በሙሉ ካወቅነን በኋላ ደግሞ ቃል እንመሰርታለን፣ ሃረግ እንመሰርታለን፣ ምንባብ ድርሰት እንጽፋለን ማለት ነው። ይህ ሁሉ መጽሐፍ የሚዘጋጀው ከየት ነው? ከዚሁ ከፊደላቶቹ ውስጥ ነው። ስለዚህ እነዚህን ፊደላቶችን ድምፃቸውን ከቅርጻቸው አዋህደን መያዝ ይኖርብናል ማለት ነው። እንግዲህ በዛሬው ቪዲዮችን ይህን መሰል የአማርኛ ሙሉ ፊደላቶችን ይጀላችሁ ቀረብኩኝ።